ልበለው አልቻለም ያው የመልካምነቱን ስራ የሆነ ጊዜ ላይ አጠፋሁት፣ ደበቅኩት። ከዛ በኋላ ግን ሰው መልካምነት እስከተማረበት ድረስ ምንም ችግር የለውም ብዬ መልሼ ቪዲዮውን አወጣሁት እና ውድ ቤተሰቦች፣ በዛ ሁኔታ እሱ መከታተል ጀመርኩ። ፈጽሞም አላውቀው አይነት ሰው ሆኗል ማለት። ስለ ሰው ፕራይቬሲ አይወራም። ብዙ የሚያደርጋቸው ነገሮች ግራ የሚያጋባ ሆኖብኝ ማለት ነው ውድ ቤተሰቦች ይሁን እኔ ስለ እሱ እንትን ማንነት ማውራት ፈልጌ አይደለም። እንደዚያ አይነት አይነት ማንነት የለኝም እኔ በጣም ብዙ አለ። ያም ብነግራችሁ በጣም ትደነግጣላችሁ። ግን እኔ ደግሞ አሳያለሁ እንጂ ባፌ ተናገሬ እንደዚህ እንደዚህ ነው አልልም። ስለዚህ ቴሪ የሚባለው ሰው ያደረጋቸውን ነገሮች በሙሉ ራሴ በማስረጃ አንድ ቀን አሳያቸዋለሁ። ግን ደግሞ ያወራውን ገበና ሚስጥር ሁላችንም ሚስጥር አለን ያ ሚስጥር ገበናው ያየሁበትን ነገር በሙሉ ስከታተሉ ያሳለፈበትን ቦታ ያገኘሁበት ሁሉንም ነገር መናገር እችል ነበረ እዚህ ጋ ሰማኛላ። ነገር ግን እኔ እዚህ ጋ መናገር አልፈልግም። ምክንያቱም ወንድ ልጅ ነህ፣ እኔም ወንድ ልጅ ነኝ። ሰውነ ሰው ነኝ። ሰውነት ላከብር ይገባል። አንተ ያሳለፍከውን መጥፎ ነገሮች በሙሉ ሚዲያ ላይ ተናገር፣ ማን ሊማርበት? ማንስ ጥሩ ነገር ያገኝበታል? መልካምነት እኮ ደስ ይል ነበር። አሁን እስከተናገርኩበት ጊዜ ድረስ በጣም ሰው የወድ ነበር። ለምን የሰው ልጅ አንዴ ከወጣ ካደረክ በኋላ ለምን በምላሹ እኔ ምንም ቢሆን አንተን እንትን አላበላሽብም። ብቻ ግን ተቆጠብ ለማለት ፈልጋለሁ። ሁላችሁም ተከታዮች እናንተ ማታውቋቸው ውስጥ ላይ ችግሮች ነበሩ። ቤተሰቦች አሁን በሂደት እየተመለከታችሁት ያላችሁት አንዳንድ ችግሮች አሉ፣ ከእነሱም ተጨማምረው ያው እኔም ጋር ያው የሚደርሱ ከምሰራው ስራ አንፃር። ከዚህ ቀደም ደግሞ የተለያዩ ቪዲዮዎችን ሰርቼ ስለነበረ በእነዚያ ቪዲዮዎች የተለያዩ ዛቻዎች ምናምን ይገጥሙኛሉ፣ ነው ቤተሰቦች። ከዛቻ ማልፎ ደግሞ ያው ጥቃትም ብዙ ነገሮች አሉ። እነዚህ እነዚህን ነገሮች ያው ነበሩ ይዘውኝ የነበሩት እንደዚሁም ልጠፋ የሳልኩትም በዚህ ምክንያት ነው። ማለው ቤተሰቦች አሁንም ቢሆን ያ ነገር አለ። ነገር ግን ያው ያ ነገር ቦታ መያዝ ባለበት መንገድ ቦታ ያው እያስያዝ ነው እንገኛለን። ሁሉ ቤተሰቦች፣ ከሁሉም በላይ ሊጎዳኝ ሊጎዳ የሚቻለው እዚሁ በውስጥ በዙሪያ ያሉ ሰዎች አሉና እነሱ ጋር በተፈጠረብኝ ችግር አለመግባባት ነው እንደዚህ አይነት ነገር የሆነው ነው። ቤተሰቦች በሂደት እንግዲህ በፈጣሪ ፍቃድ ነገሮች ይስተካከላሉ ብዬ አስባለሁ። ከዚህ ቀደም የተለያዩ ቪዲዮዎች ሲሰሩ አይታችኋል። አብረውኝ የነበሩ ሰዎች ለእኔ ጀርባቸውን ሲሰጡኝ እንደዚሁም ደግሞ ፈጽሞ የማላውቃቸው ሰዎች ሆነው እያዩቸው ነበር፣ እና ያ ነገር ትንሽ ስሜትን ይረብሻል። ሰላም ሰላም ጤና ይስጥልኝ ውድና እየተከበራችሁ የያዙት ቤተሰቦች እንዴት ናቸው? ሰላም ናችሁ? የሰላማችሁ እያላችሁ በት ያምዳራቸው ሰላማችሁ እዚህ ትርፍ ይበል። ሁሉ ጊዜም እንደምለው ሀገራችን ኢትዮጵያ ሰላም ፍቅር ያምጣልን። በየትኛውም ዓለም ያላችሁ የሰው ዘር በሙሉ ሰላማችሁ ብዝዝት ይበልልኝ። ዛሬ ደግሞ በወንድማችን ጉዳይ ነው የመጣው። እንግዲህ ወንድማችን አብዛኞቻችሁ ችግሩን አልተረዳችሁትም። ምናን እኔ በጣም ትልቅ ችግር ውስጥ ነኝ ብሎ እራሱ ተናግሮ ነበረ። አሁንም እናንተ ምን ሆኖ ጠፋ ምን ሆኖ ጠፋ ይላሉ። ምንም የሰው እንትን ልጁ እያሳደዱኝ ነው መውጫ መግቢያ አሳጥተውኛል በፊት ቪዲዮ የለቀቁባቸው ሰዎች ብሎ ተናግሯል። ሞት ደግሞ ፕሮፋይሉን ስለቀየረው አብዛኛው ሰው እያየ አይደለም የሱ የሚለቀውን ቪዲዮ የተወሰኑ ሰዎች ናቸው። እንግዲህ ከአስር ሺህ እስከ ሀያ ሺህ የሚታይለት የነበረ ልጅ ነው። አሁን ግን አንድ ሺ እና ሁለት ሺ ሰው ነው እያየ ያለው ቪዲዮ፣ ምክንያቱም ፕሮፋይሉን ስለቀየረ ማንም ሰው አላወቀውም ማለት ነው። እና ልጁ በጣም ከባድ የሚባል ለሕይወቴ የሚያሰጋ ነገር ውስጥ ነው ያለሁት ብሎ ተናግሯል። እንግዲህ መድኃኒዓለም እሱ ይጠብቀው፣ ሌላ ምንም የለንም። እኔ ሼር አድርጋችሁ ልው ለነ ልውል ከነ ልውል ጋር የሆነ መፍትሄ ቢያገኝ እኔ ደስ ይለኝ ነበር። አብዛኞቻችሁ ሼር እያደረጋችሁ ይህን ቪዲዮ ለዚህ ወንድማችን የእውነት መልካም ነገር ነው የሚሰራ። እንግዲህ ይሄ ልጅ ምንም በማያውቀው ምንም ባላጠፋው ነገር እውነትን አውጥቶ ሚዲያ ላይ ስለተናገረ ብቻ እንግዲህ እነዚህ ወንበዴዎች እውነት ለምን ወጣችብን? ብለው ልጁን መግቢያና መውጫ አሳጥተውታል ማለት ነው። ሲቀጥል ደግሞ እንግዲህ መልካም ሆኖ የቀረበው ሰው የእሱን ወንጀል እውነታውን ሲያወጣበት በፊት ጥሩ ሁኖለት የነበረ፣ አሁን ደግሞ ሰውየው እንደ አውሬ ተቀይሮበት ሌላ ነገር ውስጥ ልጁን እንትን እንዲከተው አድርጎታል ማለት ነው። አሁን ላይ እንግዲህ ከአንድ ወር በፊት ነው ይሄ ልጅ ፖስት ያደረገው። እሱም የአንድ አመት በፊት የተቀረጸ ቪዲዮ ነው። እንግዲህ የምታስታውሱ ከሆነ ከአንድ ሚሊዮን በላይ የታየ ቪዲዮ ነበር። በጣም ቫይራል የወጣ ቪዲዮ ማለት ነው። በጣም ሰውን ጉድ ያስባለ ቪዲዮ ነበር ከአንድ አመት በፊት ማለት ነው። አሁን የእሱም ቪዲዮ ነው ቀንጨብ አድርጎ ያሳያችሁ እና ሌላው ደግሞ አሁን ላይ ያለበት መግባት እና መውጣት የማይችልበት ሁኔታ እንዳለ፣ ሰዎች ምን ያክል እያሳደዱት እንዳለ እና እያስፈራሩት በውስጥ ብቻ በቃ ሲያወራ እራሱ የእውነት በጣም ነው የሚያሳዝናቸው። እግዚአብሔርን ለምን ሼር አድርጋችሁ በእንደዚህ አይነት ስራ ተሰማርተው የሚሰሩ ሰዎች አያግዙትም? በእናታችሁ እስኪ ሼር አድርጉና እስኪ ያግዙት በቃ። ልጁ ቤት ውስጥ ታፍኖ መሞት አለበት። አሁን ይሄ ልጅ ይሄ ተናግሯል። እነዚህ ሰዎች ምን እንደሚያደርጉትስ ማን ያውቃል? ባለፈው የገዛ ጓደኞቹ ሊገሉት እንግዲህ ከሞት ከሞት ከሞት ነው የተረፈ። ትረፍ ያላት ነፍስ ሆና ተረፈች። የገዛ ጓደኞቹ አብሮ የሚሰሩ አብሮ የሚበሉ። አሁን ደግሞ ቪዲዮን ለምን እንትን አልክብን ብለው እውነትን ለምን አወጣህብን ሚዲያ ላይ ሰው እንዴት አወቀብን ብለው እንግዲህ ልጁን መከራ እያሳዩት ነው ያሉት። እንግዲህ ልጁ ይሄንን ተናግሯል። ምናልባት ቪዲዮ ያልደረሳችሁ ሰዎች ትኖራላችሁ። እንዳልኳችሁ ፕሮፋይሉን ስለቀየረ ሰው እያየ አይደለም የሱ የዚህ ልጅ ችግር ምን አይነት ውስጥ እንዳለ። ግን ደግሞ ይሄ የሚደርሳችሁ የሱን ቪዲዮ መጨም መጀመሪያ መግቢያ ላይ ቀንጨ አድርጌ አሳያችኋለሁ። እውነት... በነ ልዑል፣ በነ ዘላለም፣ በነ ብዙ ሰዎች እኮ አሉ በእንደዚህ አይነት ስራ ተሰማርተው የሚሰሩ እና፣ ፕሊዝ እውነት እውነት ስላችሁ ቢያንስ እኛ ተመልካቾች ምንም ነገር እንኳን ባናደርግለት ቪዲዮውን ሼር አድርጉለት። ፕሊዝ ቢያንስ የሚረዱት ሰዎች ሊኖሩ ይችላሉ፣ በአጠገቡ ያሉ ሰዎች መቼም አዲስ አበባ በጣም ብዙ ሰዎች አሉ፣ በእንደዚህ አይነት ስራ ተሰማርተው የሚሰሩ ከነ ልዑል፣ ዘላለም ከሚኪ ጎጆ ከነ ብዙ ናቸው። ኧረ ለእነሱ እንኳን እንዲደርስላቸው ሼር አድርጋችሁ። ይሄ ልጅ ካለበት እንትን አሁን ላይ በጣም አስቸጋሪ ሁኔታ ነው ያለሁት ብሏል። እንግዲህ ራሱ ወጥቶ በቃሉ አስቸጋሪ ውስጥ ነው ያለሁት ምንድን ነው ዛቻ የላ እንት እያሉብኝ እያስፈራሩኝ መውጫ መግቢያ አሳጥተውኛል ብሎ ራሱ ተናገረ። ከዚህ በላይ ምንድን ነው እሺ? እኛ የምንጠብቅ ሁልጊዜ መልካም ነገር ይዘው ሲመጡ ብቻ አይደለም መጠበቅ ያለብን። የእውነት እነሱ ችግር ውስጥ ሲገቡ ደግሞ እንዴት ሁነው ወደ ከችግራቸው ካሉበት እንዴት አድርገው መውጣት እንዳለብን በተቻለን አቅም እኛ ምንም ባናረግ ራሱ ቪዲዮን ሼር ካደረግን እንዳገዝ ነው ነው የሚቆጠረው ለሰዎች ተደራሽ። ባጠገቡ ብዙ ሰዎች ሊኖሩ ይችላሉ። አሁን ይሄ ልጅ በምን አይነት ሁኔታ እንዳለ ፈጣሪ ነው የሚያውቀው። ሞር እንኳን አሁን ይህንን ከፖስተ እንግዲህ ከአንድ ሶስቱ ሶስት ሳምንት እየሆነው መሰለኝ፣ ሶስት ሳምንት በቃ አንድ ወር ሊሆነው ነው ከነገራችን ላይ እና ከዚህ በላይ እንግዲህ ምንም ማድረግ አይቻልም። ፕሌስ እባካችሁ የእውነት ለሚያግዙት ሰዎች ሼር እያደረጋችሁ መልካም ነገር ነው የሚሰራ። ይሄ ልጅ ምንም ነገር ለብዙዎች እንባ ያባሽ ነው። ከገጠር እስከ ከተማ፣ ከአረብ ሀገር እየመጣ እንግዲህ ለብዙ ሴቶች ብዙ ስቃይ ለደረሰባቸው እንግዲህ ፍትህ እያስገኘ ያለ ወንድማችን ነው። አሁን ላይ ይሄ ሰው የጎደው ደግሞ ምንድን ታቃላችሁ ለሱ ብሎ ቀርቦ፣ አሁን ላይ ደግሞ ሰውየው እንደ አውሬ ስለተቀየረበት ትንሽ አስፈሪ እና አስጊ ሁኔታ መጣበት። ታውቃላችሁ በፊት ለጉዳዩ ሰውየው ተስማምቶ ፈቅዶ ነው ሚዲያ ላይ እንዲወጣ የተደረገ። አሁን ደግሞ ምን ተገኝቶ ነው? ይሄ ሰውዬ በፊት መልካም ሰው ነበር ይላል እንግዲህ። አሁን ላይ ደግሞ የተቀየረው ምን አግኝቶ ነው? እሱን የሚያስፈራረው እሱ ማን ስለሆነ ነው? አቤት የኛ ሰው እኮ በጣም አስቸጋሪ ነው። መጀመሪያ ወይ ጉዳዩን አምጥተው ሲነግሩት እንዲሰራላቸው እንዲከታተልላቸው ነው ከዛ ካመጡ በኋላ ደግሞ እውነቱን ሲያወጣባቸው ደግሞ ለምን እውነት ወጣ ብለው ደግሞ ራሳቸው ጠላት የሚሆኑ ከሆነ እውነት ስራው ራሱ ቢቀርበት የተሻለ ነው። እንደ ለራሱ ሳይሆን አያድነ በሌላ ስራ መስራት ይችላል። ህይወቱን እንትን የሚለው ስራ ቢቀርባቸው ብዙ ነገሩ። በዚህ ስራ የሚሰሩ ሰዎች የተደበደቡ ስንት ቀን። አሁን ሚኪ ጎጆን እያያችሁት ነው እንደሱ ልጅ የተመታ የተሰቃየ ሰው የለም፣ ግን ለምንም አይበገርም እስካሁን ድረስ። ባለፈው እንኳን በሽጉጥ ተመትቶ ሶስት ቀን ራሱ ቤት አልተኛም እጁን አስሮ ወደ ስራ እውነትን ለማስገኘት ወደ ፍትህ ለሚፈልጉ ዘመዶች ወገኖች፣ እንግዲህ እየተጋ ያለ ወንድማችን ነው። ከሚኪ በላይ በጣም የተጎዳ ሰው ልጁ ራሱ እንደምታይ ነው። ፊዚካል ሁሉ ምን ያክል ሰዎች እንደሚጎዱት እያያችሁ ነው። ግን እሱ ለምንም ነገር አይበገርም ለምንም። ይሄም ወንድማችን ልክ እንደሚኪ ነው። ብዙ ቀን ተመቷል። ይሄ ደግሞ ብቻው ነው የሚሄደው። በጣም ደፋር ነው። ብታይ ልጁ ለምንም ነገር እንትን አይለም። ለራሱ ሕይወት ለሰዎች ልክ እንደሚያሳዝነው የሰው ሕይወት ተበላሽ ወይም ንብረታቸው ተወሰደ ላስመልስ ብሎ ተጨንቆ ተጠቦ እንደሚሄደው ለራሱ ህይወት በፍጹም አያስብም። ብቻውን ነው በቃ የሚንቀሳቀሰው። ልክ ከቤተሰብ ከዘመድ ቤት የሚሄድ ነው የሚመስለው። በቃ ከገጠር ሲሄድ እንግዲህ የዛሬ ስንት አመት እሱ የምትከታተሉ በደንብ ታቆታላችሁ ሽውጥ አውጥቶ ደቅኖበት አምልጦ ባለፈው ደግሞ አስተማሪ ተማሪዎቹን ያልሆነ ነገር እየሰራባቸው ከትምህርታቸው ሲያጓጉላቸው የሱን የአስተማሪውን ጉድ ሲያወጣበት አስተማሪው ደግሞ በሌላ ሰው ቀጥሮ ደግሞ ልጁን ጫካ ወስዱ። በጣም የጎዳው ልጅ ነበር እና ግን ይሄ ሁሉ ተቋቁሞ ያውኑ ደግሞ ትንሽ በጣም ከበድ ያለ ነው በህይወቱ። በጣም አስጊ ውስጥ ነኝ ሲል፣ እኔ እውነት በጣም እያሳዘነኝ እኔ እንኳን ምንም ባላደርግለት፣ ራሱ ቢያንስ ምንም እንኳን ባናደርግለት፣ ቢያንስ ቪዲዮን ሼር አድርገን የሚያግዘው ሰው ካለ እዛ ባጠገቡ ያሉ ሰዎች ካሉ ልጁን ካለበት ጭንቀት እንዲያወጡት እንትን በማለት ነው እንጂ። ያው እኛ ዝም ብለን ማውራት ነው፣ ምንም ነገር ልናደርግላቸው አንችልም። እሱ መድኃኒዓለም ይጠብቃቸው ነው የምንለው። ከባድ ነው በጣም ሰው ለሰው ብሎ ደግሞ ከባድ እንደዚህ አይነት ሁኔታ መግባቱ ያሳዝነኛል። ሁላቸውም ለሰው ብለው ነው እየተሰቃዩ እየተመቱ በህይወታቸው እስከ እግራቸው እጃቸው መሄድ እስከሚያቅታቸው ድረስ ብዙ ነገር እየደረሰባቸው ነው ግን ይህ ሁሉ ተቋቁመው ግን እነሱ አሁንም ፍትህ ለማስገኘት ጠዋት ማታ አይሉም እየሰሩ ነው ያሉት። ሞር ደግሞ የዚህ ወንድማችን አሁን ትንሽ ከበድ ያለኝ ነገር ምንድን ነው መልካሙኑ ቀርቦ ጥሩ ሰው መስሎ ቀርቦ እንትኑ ኦልሬዲ ቪዲዮ የተቀረፀው እንዲለቀቅ ፈቅደው ወደው ነው። አሁን ደግሞ እንግዲህ ከአንድ አመት በፊት የተለቀቀ ቪዲዮ ነው። እንግዲህ አሁን ላይ መቶ ውጭ ሀገር ነው ሰውየው የሚኖረው ብሏል። አሁን ኢትዮጵያ መጥቶ በሱ ላይ እንደዚህ የሚያደርገው እንግዲህ እሱ ያመጣው ጣጣ፣ እሱ መጀመሪያ አምጥቶ እንደዚህ አይነት ሰው አለ እንደዚህ ተከታተልልኝ ብሎ እንትን ካለ በኋላ ልጁን አሁን መግቢያና መውጫ ያሳጣው ሰው እንግዲህ ይሄ ነው። እያያችሁ ሰው መልካም መስሎ አንዳንድ ጊዜ ቀርቧችሁ እንዴት እንደሚጎዳችሁ ተመልከቱ። በጣም ማንን እንደምታምኑ ግራ ነው የሚያጋባው። እኔ እኮ ሰው አላምነ የእውነት የፈለገው ሰው ተጠራጣሪ አትሁኑ ሙሉ ልባችሁንም ሰውን አምናችሁ ሁሉ ምስጢራችሁ ሁሉ ነገራችሁ ማውራት እኔ አልመክርም። የሆነት ሰው ከባድ ነው በጣም፣ እንደ እንትን ነው የሚቀያየረው። አሁን ሰከንድ እንዳይታችሁት በሰከንድ ይቀየራል። የሰው እንትን ከባድ ነው በጣም። አሁን የገባበት ጣጣር ልጁ በጣም አስቸጋሪ ነው። ብቻ እንደው አንዳንድ ጊዜ ላይ አስች ይሄማ በጣም ነው የሚያሳዝነው። በጓደኞቹ ሲከዳ በአጠገቡ ባሉት ሲከዳ እንደው እረ በስመ አብ፣ እንደው መልካም የሚሰሩ ሰዎች ግን ለምንድን ነው እንደዚህ የሚገጥማቸው? ሰውን የሚያሰቃዩ ሰውን በየቃኑ እንትን የሚሉ እነሱ በሰላም በንትን ሲፈልጉ ሲወጡ ሲገቡ በፈለጉት ትዕይንት እያሉ ያሉ። መልካም የሚሰሩት ሰዎች ደግሞ ሁሉ ጊዜ ፈተና ይደርስባቸዋል ሁል ጊዜ በቃ መገረፍ፣ መታገት። መልካም በሰሩበት ማለት ነው፣ ምንም በማያውቁበት እንትን እንደዚህ ይሰቃያሉ። ለማን እንደምትናገሩ እራሱ ግራ ነው የሚያጋባው። ሰሚም የላችሁም ብትናገሩም፣ እሱ ፈጣሪ ብቻ ነው የሆነን እኔ የምለምናችሁ ነገር ቢኖር ፕሊስ ሼር አድርጉ፣ ቪዲዮውን ላይክ ያደረጋችሁ ቢያንስ ለልጁ እንኳን አዛ አዲስ አበባ ወይ በሆነ ሰዎች እንዲረዱት አድርጉ ፕሊዝ። ኦልሬዲ የእሱ ቪዲዮ ማንም ሰው እያየለት አይደለም። እኔ ከታሽም ጽፌለት ነበር ልጁ ኮሜንት፣ ፕሮፋይልህን ቀይረው የድሮውን አድርገው። ማንም ሰው ያው አንትን አያልህ አይደለም። ሰው አላወቀህም። አንዳንዴ በስም ብቻ የሚታወቅ ይመስላቸዋል። ግን ዋናው ፕሮፋይላቸው ስለሆነ ሰው የሚያየው በፕሮፋይል ነው፣ ፎቶሽን አይቶ ነው። ስለዚህ አሁን እሱ ጭንቀት ውስጥ ነው፣ ኮሜንትም የሚያነብ አይመስለኝም። ከባድ ውስጥ ነው ያለው። እንግዲህ እግዚአብሔር እሱ ይጠብቀው። በጣም ነው እኔ ያሳዝነኝ። እግዚአብሔርን ለሰው ብሎ እንደዚህ መሰቃየት የለበትም ነበር። አንዳንዴ ደግሞ መልካም የሚሰሩት ሰዎች ደግሞ ይሄው እንደዚህ ነው የሚገጥማቸው። ብቻ እግዚአብሔር ይጠብቃቸው፣ መልካሙን ነገር ሁሉ እመኝላቸዋለሁ። ለሰው ጥሩ የሚወድ ሰው መጨረሻው ይሄ ነው። እንግዲህ ሁልጊዜም እንደዚህ ነው የሚገጥማቸው። ቢያንስ ለነ ዘላለም ልውል ለነ ማናቸው ስማቸው፣ ለነሱ እንኳን አብሮ እንትን ቢል የተሻለ ይመስለኛል። ባለፈው እንግዲህ አንድ ወንድማችን ጠፋ ብዬ ሰርቼ እውነት ልውል ሼር አድርጎት ልውል፣ ልውል ማለት ነው የራሱ የዛኛው ነው። የኔን ቪዲዮ ሳይሆን የሌላውን የዛነው ነው፣ የጓደኛውን ቪዲዮ። በምን አይነት እንደጠፋ ምናምን አልተናገረም፣ ግን ቪዲዮውን ከልውል እንትን አየውት ሼር አድርጎት ከታች ማለት ነው። እና እናንተም አሁን ቪዲዮ ስገቡ ላይክ ያደረጋችሁ ሼር ብታረጉ ለዚህ ልጅ መፍትሄ ያገኛል ብዬ ተስፋ አደርጋለሁ። ከእግዚአብሔር በታች ሰው ያስፈልጋል። በመጀመሪያ እግዚአብሔር ይጠብቀው፣ ከዛ ደግሞ የሰው ልጅ ደግሞ ያው ቢያግዙት የተሻለ ነው ብዬ ነው ማስብ። አሁን ካለበት ጭንቀት ልጁ መውጫ እና መግቢያ ያሳጥተውታል። እንግዲህ ስንት ጊዜው ቪዲዮ እንዳይሰራ ታግቷል። ስንት እየተሰቃይ እንዳለ እንግዲህ እየተናገረ ነው። ከአንዴም ሁለት ጊዜ እናንተ ቪዲዮውን ስለማታዩ የልጁ ጭንቀት ለምን ጠፋ፣ ዝም ብላችሁ ለምን ጠፋ፣ ለምን ጠፋ ነው የሚለው አብዛኛው ሰው። ግን ማንም ሰው የእሱን ቪዲዮ ገብቶም የሚያይ ልጁ በምን አይነት ሁኔታ ምን ሆኖ እንደጠፋ ማንም እየተረዳው አይደለም። ከባድ ነው ብቻ ለማን እንደምታወሩ ራሱ አላውቅም። የሆነት ፋረንዱ እግዚአብሔር። እንደዚህ አይነት ስራ የምትሰሩ ሰዎች እግዚአብሔር ይፍረድባችሁ። መልካም ሰው መስላችሁ ቀርባችሁ ሰውን የምትጎዱ ሰዎች እግዚአብሔር ይፍረድባችሁ። የሰማይና የምድር አምላክ እውነት ይፍረድባችሁ። እኔ ሌላ ምንም አልላችሁ። ይሄ ልጅ ምንም አላጠፋም። ሰውን ከመርዳት በስ ውስጥ ሌላ ምንም ወንጀል የለበትም። ይሄ ሁሉ መሰቃየትም የለበትም። ምንም አላጠፋም ሰው እግዚአብሔር ብቻ። ከባድ ነው። ቸር ወሬ ያሰማን ባለበት ብቻ። ለማንኛውም የዛሬው ቪዲዮን ይመስል ነበረ። ከተመቻችሁ ቪዲዮ ፕሊስ ላይክ ያደረጋችሁ ስገቡ ላይክ አድርጉ፣ ብዙ ሰው እንዲያዩ እና ልጁን እንዲያግዙት አድርጉ ፕሊስ። ለእኔ ሳትሉ እንደው ለልጁ ብላችሁ ፕሊስ፣ ፕሊስ ነው የምላችሁ ቢያንስ ለልጁ ብላችሁ ሼር አድርጉ፣ ቪዲዮን ላይክ አድርጉ እያደረጋችሁ ለብዙ ሰው ተደራሽ እንዲሆን ማለት ነው። ለማንኛውም ሰላማችሁ ይብዛልን፣ መልካሙ ነገር ያሰማን፣ ባሉበት ሁሉ ሰላማቸውን ያብዛልን እያን ኢትዮጵያ ሀገራችንን ሰላም ያደርገው። የምሰማው የምናየው ነገር ሁሉ ውሸት ነው ይበለን፣ እግዚአብሔር አምላክ ሰላማችሁ ይብዛ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብት ሁኑ። እንወዳችኋለን። ባይ ባይ